ሄጋይ፣ ሰላም! እንዴት ናችሁ? ወሳ ብያለው። ዛሬ እንኳን እኔ እንደዚህ አይነት ቪዲዮ እንኳን መስራት አልፈልግም ነበረ፣ ነገር ግን የሆነ ነገር ላስተምራችሁ ፈልጌ ነው። እሱ ምንድን ነው? ብዙ ጊዜ ላይፍ ሳይክል ነው ሲባል፣ ላይፍ እራሱን በራሱ ነው እየደጋገመ እየደጋገመ እየደጋገመ ይሄዳል ሲባል ብዙ ሰው አይረዳው ምን ማለት እንደተፈለገ። ጄኔሬሽናል ከርስ ይባላል። የጄኔሬሽናል ከርስ ምንድን ነው? ብዙ ሰው አልተረዳውም እና በአጭሩ ላሳውቃችሁ ላይፍ ሳይክል ሲባል አሁን ጂጂ ኪያ እና ና ሳምሪን እያቸው። ሳምሪ ጂጂ ኪያ ልጆቿን አላሳደገችም። በልጅነታቸው ነው ለአባታቸው ትታ የሄደችው እና ልጆች ያለ እናት ፍቅር ነው ያደጉት ሳይታቀፉ ሽሩ ሳይባሉ በተለይ ከተወለዱ እስከ 15 ዓመት እስከ 16 ዓመታቸው ልጆች እናታቸውን በጣም ነው የሚፈልጉት። በጣም ቨሪ ኢምፖርታንት። እስከ 10 ዓመት እስከ 12 ዓመት ይባላል ነው እስከ 16 ዓመት በቃ ኢምፖርታንት ነው። ሶ ስለዚህ እነሱ እሱን አላገኙም። ልጆቿ ማለት ነው። ወንድና ሴት ነው የወለደችው። ሶ ዳ ሳምሪ ሳምሪ ወንድና ሴት ነው የወለደችው። ምን ያደረገች ትንሽዬ ጊዜ ከልጆቿ ጋር ቆየች፣ ከዛ ለአባታቸው ሰታ ምን እያደረገች ነው? ኑሯን እየኖረች ነው ማለት ነው። ሲሪየስሊ ላይፍ ሳይክል ነው የሚባል ይሄ ነው። አሁን ፊኖ ነው ስሟ ፊያና ፊኖ አላቅም፣ የሳምሪ ልጅ ስሟን አላቀውም፣ ሴቷን። በጣም ይቅርታ። እሱ አሁን ኤግዛክትሊ ሴም ቲንግ ነው የምታደርገው፣ ላይፍ ሳይክል የሚባለው እሱ ነው። አሁን ሳምሪ ስማርት ብትሆን ኑሮ እዛ ጋር ትቆምና ኖ ኢትስ ኦኬ፣ እኔ ልጆቼን አሳድጋቸዋለሁ። እኔ በአባት ነው ያደግኩት፣ ያለ እናት ፍቅር ነው ያደግኩት። ልጆቼ የአባታቸውንም ፍቅር የኔንም ፍቅር እያገኙ ማደግ ይችላሉ። ስለዚህ አዋነ ቢካም አ ኮፓረንት ፖዘቲቭ ኮፓረንቲንግ ፖዘቲቭ የሆነ ክብር መከባበር ያለበት ሁለቱም የራሳቸውን ባውንድሪ ሪስፔክት አድርገው ልጆቻቸውን በፍቅር ተለያይተውም ማለት ነው ማሳደግ ይችሉ ነበር። ዋት ሺ ዲድ እሷ አሁን እናቷን ወይ መረጠች፣ ልጆቿን ለአባት ሰጠች። ዳሴድ ሰው ልጆቹ ምን እየሆኑ ነው? በዚህ መሀል ላይ ማንም ቆም ብሎ ለልጆቹ እያሰበ አይደለም። ትራማታይዝድ እየሆኑ ነው። ሰብኮንሽንስ ማይንዳቸው ዳውንሎድ እያደረገላቸው ነው። ኤቭሪቲንግስ ዋዝ ጎይንግ ኦን ራይት ናው እነሱ ግን አሁን ይጫወታሉ፣ ይስቃሉ፣ አባታቸው ጋር ናቸው፣ ደስተኛ ይመስላሉ ምናምን። ሰብኮንሽንስ ማይንዳቸው ከነ ጥያቄ ከነ ጥያቄ ምልክቱ ዳውሎድ እያደረገላቸው ነው። ነገ አድገው ላይክ ሀያ ምናምን ቤት ሲገቡ ምናምን ይላሉ እንዴ እናታችን ሀያ ቤትም ሳይሞሉ እናታችን ለምትትታ ነው የሄደችው። ጥያቄዎች ይመጣሉ። ይሄ አሁን ሳብኮንሽንስ ማይንድ እንደ ካሜራ ቁጭ ብሎ ቪዲ ቪዲዮ ሪከርድ እንደምናደረግ እንደዛ ነው። ሪከርድ የሚያደርገው ኤቭሪ ሲንግል ቲንግ ስፒክ ያደርጋል። አሁን ላይ ግን አይናገርም። መጨረሻ ላይ እያደጉ ነብስ እያወቁ ሲሄዱ እያስራማ እየመጣ እየመጣ እየወጣ እየወጣ ይሄዳል። አይ ሚን እየመጣ ሳይሆን እየወጣ ይሄዳል። ሶ ስለዚህ ሳምሪ ቲጂ ልጅ፣ እሱ እኮ አባታቸው በጣም ምግብ ላይ ያበላቸዋል፣ ያጠጣቸዋል፣ ጎበዝ ነው ምናምን ነገር ልጆቹ ምንም አይሆኑም አታስቡላቸዋለች። ኖ ኖ ኖ ኖ ዴይ አር ጎይንግ ስሩ ሳምቲንግ። አንቺ ስላልተረዳሽው ዳዚሚን፣ እነዚህ ልጆች የሆነ ነገር ውስጥ እየሄዱ ነው ማለት አይደለም አንቺ ልጆችሽን አቅፈሽ ስላላሳደግሻቸው የእናት የልናትና የእናትና የልጅ ፍቅር ስለማታቂ ልጅሽ ላይም ፕሪንት እያደረግሽው እሱን ነው። እሷም ደግሞ ምንድነው ፕሪንት እያደረገች ያንን ነው ልጆቿ ላይ ፕሪንት እያደረገች ያለው። ይሄኛውን የጄኔሬሽናል ከርሳችሁን ቆም ብላችሁ መቁረጥ ኮሩ መቁረጥ አለባችሁ። ኢናፍ ማለት መቻል አለባችሁ። ገባሽ እንጂ ስለበሉ ስለጠጡ ምናምን እኮ አይደለም። ደግሞ እዚህ ዩሮፕ አሜሪካ ኑሮ ልጆች ይራባሉ ማለት ዘበት ነው። ሲጀመር አይዶ ነው የሚያስርብ፣ እናትና ወላጅ ያለ ብዬ አላምንም። እና ስለዚህ ሜንታሊ ዳሜጅ ሆኖ ነው የሚያድጉ ልጆቹ። አቴልና ቺ ላለው ጂጂ፣ አንቺ አሁን ቆም ብለሽ ልጆች፣ እናንተ የራሳችሁ ጉዳይ ግን ለእነዚህ ልጆች ሲባል ፖዘቲቭ የሆነ ኮፓረንቲንግ ይኑራችሁ ብለሽ አስማምተሽ፣ እናትየቷም ቪዚት የምታረግበት አባት ከፈለገ መጥቶ ቪዚት የሚያረግበት በሳምንት አራቴ አምስቴ፣ በቃ እድሉን ቢገኝ አራት ጊዜ አባት አራት ጊዜ እናት ብታገኛቸው ልጆቹን መሀል ላይ የሆኑ በፍቅር በቃ ልጆቹን አባታቸው እንዴት እንደሚወዳቸው እናት እንዴት እንደምትወዳቸው እየተነገራቸው ቢያድጉ ኢዝ ቤስት። ግን እናንተ እያደረጋችሁ ያለ አሁን አያውቁም ብለሽ ይሆን ይሆን አላውቅም። ጂጂ ዋት ዩ አር ዱንግ ስ ኮምፕሊትሊ ሮንግ እና ኖማተር ዋት እነዚህ አባታቸውን የምትዩ ነገር ለራሱ አንድ ትራማ ነው። ለልጆች እንደ ፊውቸር አድገው ይህም ቪዲዮ ሲያዩ አንቺ የምትዩ አባታችሁ ላይ እሱ ደካማ ነው አልጋ ላይ እንዲያያደረግም በጣም ዩ አር ግሮውን መን አንቺ ትልቅ ሴት ነሽ፣ አያት ነሽ። ራስሽን እኮ አስከብረሽ መኖር ትችላለሽ። ደንሽ ጨፍሪ፣ እንደፈለሽ ልበሺ። ግን ከቃል ቃል ያድናልም ይገላልም። ቃል በጣም ዴንጅረስ ነው። ምታወጪው ቃላቶችሽን ለይተሽ ወቂ። ምክንያቱም ልጅሽን እየቆየ ጠቀምሻት መስሎች ነው እንጂ አሁን በጣም እሷንም እየጎዳሻት ነው። ይሄን ለማለት ነው። ሌሎቻችሁ ይሄን ቪዲዮ የምታዩ ሰዎች እንደዚህ አይነት ላይክ የሆነ ላይፍ ቤታችሁ ውስጥ የሚደጋገም የሚደጋገም ከሆነ ያ የጀኔሬሽናል ከርስ ስለሆነ ቆም ብላችሁ ራሳችሁ ላይ መስራት ያንን ማይንድ ሴት ሺፍት ማድረግ ነው ያንን ኢነርጂ ያንን የጀኔሬሽናሉን ከርስ ስትሽፍት ስታደርጉት የራሳችሁን አዲስ ክሬት ታደርጋላችሁ። የራሳችሁን አዲስ ማንነት ነው ይዛችሁ የምትመጡት። በራሳችሁ በአዲስነት ነው ፕሮግራም የምታደርጉት። ነገ ልጆቻችሁ ሲያድጉ በእናንተ መንገድ ነው የሚያድጉት። የዛኔ ሰባት ጀኔሬሽን ከእናንተ ከኔ ጀምሮ አሁን ከኔ እስከ ሰባት ጄኔሬሽን ከልጆቼ የልጅ ልጅ ልጅ ልጆቼ ላይ ምንድን ነው እኔ ፕሪንት ማድረግባቸው አሁን ፖዘቲቭ ማይንድ ሴት ባውንድሪ እንዲኖራቸው እራሳቸውን እንዲወዱ ስለ ገንዘብ ቫሊዩ፣ ዲስፕሊን እንዲኖራቸው ታይማቸውን ታይም ማነጅመንት ኤቭሪቲንግስ ላይ ሰው የሚለው ላይክ የራሳቸውን ነገር ከአምላካቸው ጋር እንዴት ነው ኮኔክሽናቸው የሚሆነውን እያል ፕርንት አደርግባቸዋለሁ። ገባችሁ? እኔ ስለ ገንዘብ እየተማርኩ አላደግኩም። ሰባቱን ጄኔሬሽናል ከርሱን ግን ካቆምኩኝ በኋላ እራሴን አስተማርኩት ማለት ነው ገንዘብ ምን ምንድን ነው? ሰው ምንድን ነው? ህይወት ምንድን ነው? ለምን ተፈጠርን? እንደዚያ የተለያዩ ጥያቄዎችን በራሴው እየጠየኩ በራሴው ነው እየተሻሻልኩ እያወኩኝ እያወኩኝ የመጣሁት እና ነገሮቹን የቀየርኳቸው ይሄ ነው ሰበን ጀኔሬሽናል ከርስ የሚባለው ማለት ነው። እና እናንተ ቤት ውስጥ እንደዚ አይነት ነገር ካለ ጀስት እዩትና ራሳችሁ ላይ ስሩ። አሁን የቲጂ ልጅ ልጆች በጣም ነው ቲጂ፣ ጂጂ፣ የጂጂ ክያ ልጅ ልጆች በጣም ነው የሚያሳዝኑት። በተለይ የቴክኖሎጂ ዘመን ነው፣ በተለይ ኤቭሪቲንግስ ሪከርድ ተደርጎ የሚቀመጥ የ10 ዓመት የ12 15 ዓመት ነው የዛኔማ፣ ቻጂፒቲ ለራሱ አማርኛ ሳያወራ አይቀርም። እንግሊዘኛውን ሁላ ትቶ ነው የዛኔ ማለት ነው። አሁን በአማርኛ ስለሆነ እነሱ አንደርስታንድ አያደረጉም ልንል እንችላለን። ረ የዛን የሚተረጉምላቸው ሰው ሞልተ ሰልፍ ላይ ቆመው ላይ ተረጉማሉ። ፕሊዝ ቆም ብላችሁ አስቡ። ይሄን ለማለት ነው። ይመቻችሁ።